ዛሬ ብዙ ሰው እስካም የሚሆንበት ነገር እናያለን። በተለይ የማዳም ቅመሞች ቪዛ መጥቶላቸዋል ትኬቱ ተቆርጦ አልቋል ተብሎ ፌክ ትኬት በማሰረት ብራቸውን ይበላሉ ማለት ነው። ሰላም ሰላም ውድ ሰውተር ቻናል ፋሚሎች እንዴት ናችሁ? ሰላም ናቸው። እኔ ሰው አለ ነኝ። በዛሬ ቪዲዮ የምናየው ብዙ ሰው የሚታለልበት በተለይ የማዳም ቅመሞች የአሴት ቪዛ በማሰራት ትኬቱ ተቆርጦ በዚህ ቀን ተዘጋጁ ትሄዳላችሁ በማለት የአሴት ትኬት ያሳያቸዋል ማለት ነው። ታዲያ በዚህ ቪዲዮ እንዴት እውነተኛ ትኬት መሆኑን እንዴት እናረጋግጣለን እንደም ብሎ አሳያችኋለሁ። ቪዲዮ ከመጀመሩ በፊት ከታች የምታዩት በተን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ ቀጥታ ወደ ኦኬ፣ ምን እናደርጋለን? አንድ ብሮዘር እንፈልጋለን። ብሮዘሩ ክሮም ሊሆን ይችላል፣ ሞዚላ ሊሆን ይችላል። ወይ ደግሞ በሆነ መንገድ ክሮም ተጠቅመን መሄድ እንችላለን ማለት ነው። ዛሬ የምናየው ማለት ነው አንድ ዌብሳይት ላይ ገብተን ነው የምናየው ማለት ነው። ከዚህ በፊት የሆነች ልጅ የቆረጠች አንድ ትኬት አለ፣ እሱን እንዴት እውነትና ውሸት መሆኑን እንለያለን ማለት ነው። አሁንም ዌብሳይቱ ኢታድ ይባላል። የእነሱ አየር መንገድ ላይ ነው። ኢታድ አየር መንገድ ላይ ነው ገብተን ቼክ የምናደርጎ ማለት ነው። የተቆረጠው ከዛን ተቆርጦ የተላከላት ማለት ነው። እሱም እስካም ነው። እስካን ተደርጋለች ወይስ አልተደረገች የሚለው ይናለን ማለት ነው። የምታወጥ በኮምፒተርም ማየት ትችላላችሁ። በኮምፒተርም ማየት ትችላላችሁ። በሞባይል ላይ የምታዩት ማለት ነው። ስክሪሉ ላይ እንደምታዩት ምን ምን ነው የምናደርገው? ወደ ዲስክ ታፕ መልሰን ነው የምናደርገው ማለት ነው። ኮምፒተር ሞባይላችን ወደ ዲስክ ታፕ እናደርጋለን። ጀስት ላይክ ኮምፒውተር ላይ ያለውን ነገር ሙሉ ሮቴት ስታደርጉ ያሳያቸዋል ማለት ነው። ጀስት ላይክ እንደ ኮምፒውተር ማለት ነው። ኢዚ ነው በጣም። አሁን ቀጥታ ወደ የት እንሄዳለን? ወደ ክሮም እንሄዳለን ማለት ነው። ክሮማችን እንከፍታለን። እሺ ከፍተናል። ከዛ በኋላ እናደርጋለን እዚህ ጋር ማለት ነው። ይታድ ለእንጽፋለን ማለት ነው። ይታድ እንደዚህ አድርገን ይታድ ኤርዌይስ የሚለው አለ እንትን ይሄኛው የታደ ኤርዌይስ የሚለውን እሱን ገብተናል ማለት ነው። ከዛ በኋላ የታደ የሚለው ላይ ኤርዌይስ የሚለው ላይ አሁን እጪ ላይ ክሊክ እናደርጋለን ማለት ነው። ከዛ በኋላ የነሱ እንትን ላይ ነው የሚያስገባኝ፣ የነሱ ዌብሳይት ላይ አስገብቶ ያሳየናል ማለት ነው። በእንደዚህ አይነት መንገድ ነው የሚመስለው እንትኑ ማለት ነው። እዚህ ጋር እንደሚታወስ ማለት ነው። ኦቨር ፋይቭ ሚሊየንስ ምናምን የሚለው አለ አዳል አዲስ አበባ ሰልፉ ወደዚህ ማለት ነው። ለምሳሌ አሁን ልጅቷ የምትሄደው ወደ ሪያድ ነው ዛሬ ማለት ነው። ወደ አረብ ሊግ ላይ ማለት ነው፣ አረብ ነው የምትሄደው። ብዙ ሰዎች አሁን እስካም የሚደረጉት ብዙ የማደምቅ መሞች ስላሉ ነው ይህንን ነገር የሰራሁት። ለምን ፌክ የሆነ ቲኬት ቆርጣሉ። ከዚያ በኋላ ፌክ የሆነ ፌክ የሆነ ቪዛ ያዘጋጃሉ። ከዛ በኋላ ልጆቹን እስካም ለማድረግ ለማጥበርበር ይሞክራሉ ማለት ነው። ስለዚህ ዋነኛው ነገር ብራችሁን ሳትከፍሉ በፊት የቲኬት ብር አምጡ ካላችሁ በኋላ ራሱ እነሱ ቆረጡ በኋላ ይህንን የሆነ ምስል ሊላክልላችሁ ይችላሉ። የቆረጡበት የቲኬቱ ደረሰኝ ማለት ነው። እነሱም ሲል ስሊካችሁ በዚህ ማወቅ ትችላላችሁ ማለት ነው። አሁን ለምሳሌ ሪያድ የምትሄድበት ቦታ ልጅ ነች። አሁን ቼክ እያደረግን ያለ ነው። ይህን ይመስላል። ከዛ በኋላ ጊዜ ጋር ኢታት ቢያንድ ቦርደርስ ይባላል። ሁለተኛ ላይ ደግሞ ቡክ ላለ ፍላይት ሶፐር አወር ኔትወርክ ማኔጅ ነው። አሁን ግን ሙሉ ከዛ በኋላ ቼኪን ኦንላይን ፍላት ስታትስ ሙሉ ማለት ፍላት ምን አይነት ፍላት እንደሆነ እሱም በኋላ ከአቡዳቢ አቡዳቢ እንዴት እንደምንሄድ ሎያሊቲ ሄልፕ የምትፈልጉት ነገር ማለት ነው። ሙሉ እዚህ ጋ ጆን አድርጋችሁ ማየት ትችላላችሁ ማለት ነው። በጣም ኢዚ ነው እንትኑ። ይህንን ይመስላል ያለው ዌብሳይቱ ይህንን ይመስላል። እናንተ ማየት ትችላላችሁ ኖርማሊ ማለት ነው። በሞባይልም ጀስት ላይክ ዚስ እንደዚህ ነው የሚያወጣላችሁ። ኢዚ ነው። ከዛ እኛ እዚህ ጋ ገብተ የምንላለን እዚህ ጋ ማኔጅ የሚለው ላይ ገብተን ከዛ በኋላ ቼክን የምትላትለች ቼክን የምትሎ ላይ ገብተን እኔ ያሰምርኩባት ማለት ነው፣ እዛ ላይ እሷን እንገባለን ማለት ነው። እሷን ክሊክ እናደርጋለን። ከዛ በኋላ ምን ይመጣልናል? ሴቭ ታይም ደ ቼክ ኢን ኦንላይን የሚለው ላይ ኦንላይን ቼክ ለማድረግ ምንድ ነው የምናስገባው ማለት ነው። ለምሳሌ እዚ ጋ ምናለ አቫላብ ሰርቲን ሃርስ ቢፎር ዩር ፍራይት ማለት ነው፣ ፍላት ከማድረጋቸው በፊት ሰርቲን ፍላይት ለምሳሌ አሁን ከመሄዳችሁ በፊት ሰላሳ ደቂቃ አስቀድማችሁ ይህንን ቼክ ማድረግ ትችላለች። ከዛ በኋላ ክሎዝ ሚደረግ ይችላል ማለት ነው። ይህን ነገር ማለት ነው እስከታች ወርደን ማየት እንችላለን። እስካ ማድረግ እንችላለን። እስካ አድርገን ማውጣት እንችላለን። ሞባይልን ዳውንሎድ አድርገን ማለት ነው። ሆም ቼክ አለ አዘወይስ ቼክን በኔፊት ኦንላይን ቼክን ብዙ ነገሮችን ማወቅ እንችላለን ማለት ነው። እዚህ ጋር ስክሪን ላይ እንደምታዩት ማለት ነው የምናስገባው በፎቶ ማሳያቸው ልጅቷ የላከችልን ሚስቷ አለ ማለት ነው። ከዛ የተላከላትም ማለት ነው። አሁን እሷ የምትሄደው ወደየት ነው ማለት ነው። ወደ ሪያድ ነው። ከአዲስ አበባ ወደ ሪያድ ትሄዳለች ማለት ነው። እዚህ ጋር ክሊክ ሳደርገው ማለት ነው። እኔ ከዚህ በፊት ቼክ አድርግ ቼክ ሳደርግ ያወጣለኝ ማለት ነው። ማሳያቸው ይሄ ማለት ሪፈራንስ ፎርም የሚላል እዛ ላይ ማለት ነው። እዛ ላይ ገብታችሁ ስታዩት ማለት ነው ይሄኛው እዚህ ጋር ምናርገ የምናስገባው ምንድን ማለት ነው? ሪዘርቬሽን ኮድ የሚላለ እዛ ላይ ማለት ነው። ሪዘርቬሽን ኮድ እንትና ላይ እንደምታዩት ማለት ነው። ሪዘርቬሽን ኮድ የሚለው ላይ እሷ ላይ ስንገባ እችን ያመጣልናል ማለት ነው። ኤንቢቲ ሲክስ ናይን ማለት ነው። እሷን ክሊክ አድርገን እናስገባለን፣ ጽፈን እናስገባለን ማለት ነው። እዛ ላይ እንዳለው ማለት ነው። ከዛ በኋላ በሚቀጥል ላስትን የሚላለ ከዛ በኋላ ላስትን የሚላለ የልጅቷ ሀያት አያቷ ማለት ነው። አጀማ ነው የሚባለው አጀማን የሚለውን እንጽፋለን ማለት ነው። እዚህ ጋር ማለት ነው። ከዛ በኋላ ምናደርጋለን? ቼክን ማለት ነው። የሰምርኩባትን ቼኪን እናደርጋለን ማለት ነው። እንጠብቃለን። አያቸው እንዴት እያመጣ እንዳለ ማለት ነው። አመጣልን ማለት ነው። ትሪፕ ቱር ያድላል። የምትሄድበት ትሪፕ ቱር ያድላል። በወረቀቱ እንደሚታዩት በኦክቶበር 29 ነው የምትበረው ልጅቷ ማለት ነው። ኖርማሊ ወደ ሪያድ ነው የምትሄደው ልጅቷ። ይህን የሰራውበት ምክንያት ዋና ምክንያት ማዳም የአማርን ቀሞች እንዳይጨበረበሩ በልምዶ የጨበረበሩት በዚህ አይነት መንገድ ብዬ ነው እና በጣም ቀላል ነገር ነው። ከዛ በኋላ አዲስ አበባ ቱ ሪያድ፣ ሪያድ ነው የሚትሄደው ልጅቷ፣ ሳውዲ አረቢያ ማለት ነው። ስሟ ሙሉ ነው የሚያወጣልኝ። ሚስት ጫልቶ ብዛዩ አጀምት ይባላለች ልጅቷ። ከዛ በኋላ ንማ ፕሮግራም ነምበር ነው ይህንት ማየት ትችላላችሁ። እሷ የምትጠቀመው ነገር ነው ቀላል ነው ማለት ነው። በዚህ መንገድ ከዛ በኋላ የታድ አፕሊኬሽን ወይም በዚህ ላይ ወርዳችሁ እስከ ማድረግ ትችላላችሁ ማለት ነው። ሙሉን ነገር እኔ ትንሽ ድርዝ ማድረግ አለብኝ ስላለብኝ ነው። ቀላል ነው ማለት ነው። ከዛ በኋላ ችኛዋን ሼር ማድረግ ትችላላችሁ ማለት ነው፣ ወደ አንድ ሰው ወይ ደግሞ ኮፒ አድርጋችሁ ማለት ነው ኮፒ ታደረጋላቸው እንትን ታደረጋላቸው ማለት ምናልባት ኢሜል ሊጠይቃ ችላል አንድ ኢሜል አታስገባላቸው። በዛ በኋላ በሱ ንቅጥል ነው ማለት ነው። ግን ዋናው ነገር እስካሁን እንዳልተደረገች እንድታቆት ነው የፈለግኩት። መንገደኛዋ አዲስ አበባ ጥሩ ነው የምትሄደው፣ በኦክቶብር 29 ነው የምትሄደው። ሰዓት ከነ ሰዓቱ ነው የሚያሳየው። ወነት ደ ቴኒና ኦክቶበር ተርሚናል 3 ነው የምትሄደው ማለት ነው። እና በጣም ይዚ ነው ያናል የሚካበር ነገር አይደለም በዚህ ማወቅ በዚህ መንገድ እንዳትጭበረበሩ ብዬ ነው ይህንን ቪዲዮ ሰራሁት። እና የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉ። ይጠቅማል የምትሉት ከሆነ ደግሞ ለሌላ ሰው አጋሩልኝ። ቻናሉን ሰብስክራይብ ማለት ማድረግ እንዳትረሱ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻርሳን ብቱን ቴንክ ዩ